ደህና ውለሻል። ክብሩ ይስፋ ለፈጣሪ። ምን ነው ሀሳብ ይዞሻል? ማንን ፈልግሃል? አንቺ ጋ ነው የመጣሁት። እኔ ለቀልድ ጊዜ አልተረፈኝ። የምትፈልገውን ተናገርና ወደ ጉዳይ ሂድ። ከፊትሽ አጥፋኝ። አንቺ ፈልጌ ነው የመጣሁት። ምን ቀረህ ደግሞ ከእኔ? አይ ፎቶሽን ልመልስ ነው የመጣሁት። ፎቶሽን ልመልስ? የቱን ፎቶዬን? የአንቺ ፎቶ እኔ ጋር ጥሩ ነዋ። ፎቶ መመላለስ ደረጃ ላይ ደርሰናል። ይኸውልሽ እስቲ። እንዴ! የመቼ ነው? ሳምንት አይሆነው። ከየት አገኘኸው? በሞቴ አያምርም። ማነው ያነሳኝ? አልወደድሽው? ውይይ እንዴት አረጀው! ሽበቴ ደግሞ እንዴት ነው የበዛው? ውይ ቁድ ግሩም ፎቶ ነው። አንተ ነህ ያነሳህ? አይ እኔ አይደለሁም እኔ አይደለሁም ኃይሉ ነው። እግዚአብሔር ይስጥልኝ። ጥሩ ማስታወሻ ነው። ቆይ ቆይ ቆይ፣ ፎቶሽን ልመልስ ነው የመጣሁት አላልከ? ተልኬ ነው የመጣሁት። ከማን? ከልጆቹ። ፎቶውን እንውሰደው ነው የሚሉት። የቶቹ ልጆች ናቸው? ሀይሉ ብሌን ባህሩ ጠቢቡ እኔም ብትፈቅጅላቸው ጥሩ ነው ባይ ነኝ ምንድን ነው የምትለው ውልሽ ሀይሉ ይሄን ፎቶ ያነሳሽ እንደ አጋጣሚ ነው አሁን ሲያየው ግን ለዚህ በጋራ እየሰራን ላለነው አልጋ እንደ ማስታወቂያ ሊጠቀምበት አሰበ ሁሉም እንግዲህ ሁላችንም ሀሳቡን ወደድ ነው ማስታወቂያ አዎ አልጋውን ለማስተዋወቅ እንዴት እንዴት አድርጎ ው በትልቁ የታጠብና በከተማው መግቢያ በሮችና ዋና ዋና አደባባዮች ላይ ይሰቀል እንዴት የማስታወቂያ ሞዴል ሆነሽ እንድትሰሪ ይፈልጋል የማስታወቂያ ሞዴል ሞዴል ማለት ምን ማለት ነው ው ካልጋው ጋር ፎቶ እየተነሳሽ እንዲሸጥ ታደርጊያለሽ ማ እኔ ው ምን አለብህ የሀገር ዋጋ ታስቦ ለስራሽ ይከፈልሻል። ኧረ አንዳች ይክፈላችሁ። እኔ የጥፍር ቃባታ ብጃለሁ የበስተርጅና ፎቶ እየተነሳው ምስሌነ መቸበችም። የማታ እንጀራ ጦሩ እኮ ነው። በስተርጅና ዝነኛ ትሆኛለሽ። ምን አለበት? ወይ የሰው ልክ አለማወቅ። እውነቴን እኮ ነው። ማስተዋወቅ ብቻ ሳይሆን በየድሩና ማህበሩ ብቻ፣ በአካባቢሽና ተሰሚነት ባለሽ ቦታ ሁሉ አልጋውን እንዲሸጥ እንድታደርጊ የሚል ኃላፊነት ተጥሎብሻል። ገደል ይጣላችሁና እኔ ጥፎ ወርቅ አረጀሁ እንጂ አበድኩ መሰላችሁ እየዞርኩ ብረት የምነግደው። ኧረ እባክሽ ብዬ ብዬ ደግሞ በሰርጅና ቀሌት ውስጥ ልግባ? ምነው አረጅ አረጅኋ በዛሽ። ግን አልትም ውሸር አይደለም እንዴ? እግዚአብሔር ያክብርልኝ። ምነው ታዲያ ባጭሩ ልሰድብሽ ነው የመጣሁት ብትለኝ። እውነቴን ነው ባለፈው ያልተሳካውን ሽምግልና ደግም የመላኬ ነው። ፈጣሪ የስራ ንስጥ ይሄ ሁሉ መቀባጠር ለዚሁ ነው ብለህ አስቀድመህ ብትነግረኝ ምን ነበረበት? የፎቶው ጉዳይ እውነቴን ነው። ይሄኛውስ የቱ ሽማግሌ እልካለሁ ያልከው ነው ልላክ እንዴ? ጎሽ እውነት። ምን ያስፈልጋል ብዬ እንጂ ሽማግሌ መላክማ ምን ችግር አለው? እንዴት አስፈልግም። በል ያስፈልጋል ካልሽ ይመጣሉ ያሉት። ተይ እባክሽ፣ አሁን እንዲያው ልብሽ እኔን ሳይናፍቀርቶ ነው። አይሻ አለሁ እኮ ልጆቹ ጋር ለስራ ብዬ ስመጣ፣ ዓይንሽ መቼ ከኔ ላይ ተነቅሎ ያውቃል። እንዲልክልኬ ንገረኝ እንጂ አይ አንቺ አይ አንቺ ደግሞ። ይሄ ስድብ አይደለም የባልና ሚስት ወግ ነው። ለሳቀው እንጂ ሰው የልቡን ሲነግሩት የኮረኮሩትን ያህል ይስቃል። የብሌንና ጠቢቡ ሰርግ እየደረሰ ነው። አውቃለሁ። ታዲያ እየተዘጋጀህ ነው? ምን መዘጋጀት ያስፈልጋል? የሚጋቡት እነሱ። አይ እንዲያው ለጨዋታ ብዬ ነው። በመጪው እሁድ ደግሞ ባለፈው ተቋርጦ የነበረው የእኔና የጥፏ የጋብቻ ሽምግልና ይላካል። ጥሩ ነው። ላገባ እኮ ነው፣ ነገሩኝ እኮ። ምን ነው ታዲያ ቅር አለህ እንዴ? ለምን ቅር ይለኛል? ግድ የለም ንገረኝ። ብዙ ጊዜ ልብ ብዬ አይቻለሁ። የእኛ ነገር ሲነሳ ብሃ አትወድም፣ ትናደዳለህ፣ አስተያየት መስጠት አትፈልግም። ምን ያናደደኛል? እንዲያውም በጣም ነው ደስ የሚለኝ። የለም አልመሰለኝም። ባህሩ፣ ኧረ ተው አናግረኝ። ምን ልበለት? ኧረ ተው ይሄን አንቱ ታህንተ ወይ፣ ምንም ቢሆን እኮ አባትህ ነኝ። አንቱ አትበለኝ ከቻልክ አባባ በለኝ፣ ካልቻልክ ደግሞ አንቱ ታንቱ ሆኝ አባባ በለኝ። እሽቶ አባባ የሚለው ክብር አይገባኝ ይሆናል። ቢሆንም ግን ወልጅሃለሁ። ብትቈጣ ብታኮርፍ፣ እውነት አለ። እኔም የነበርኩበትን ሁኔታ ተረዳልኝ። እኔ የአንተ አባት መሆኔ ምስጢር መደረጉ የሁለት ቤት ትዳር ከፍቻ አድኗል። ልጆች እንዳይበተኑ፣ ጥላቻ እንዳይሰፍን አድርጓል። እኔስ አንተ ምን በአባትን ቻለ ደቂቅ፣ ግን አባቴ ማን መሆኑን የማወቅ መብት የለኝም አለ? የኔ መወለድ ለሌሎች ለምን አደጋ የሆነ በላ ንገረኝ። በስህተት ተረገዝኩ በስህተት ተወለድኩ። ይሄ የኔ ጥፋት ነው? የአባቴን ማንነት ከቀናት በፊት አውቄ አባ አባ ብዬ ስላልጠራሁ ተሳሳትኩ? አልተሳሳትክም። ታዲያ ምን ፍጠር ነው የምትለኝ? ሰላም እንፍጠር ነው የምልህ። መሽተጣለ አብረን እየሰራን አይደለም? አይኔን እንኳን ለማየት እንደተጠየፍ ሁላችንም እናውቀዋለን። ይሄ ደግሞ ለሁለታችንም ሰላም አይሰጠንም፣ ለስራውም ቢሆን በጎ አይደለም። እሺ እሺ፣ ምን እተወዋለሁ? እንደ ተውኮ በምን አውቃለሁ? ምን አድርግ ነው የምትለኝ? አንተ ማን ነህ? አባትህ ነኝ። እናቴ በድህነት ለፍታና የሰው ፊት ገርፏ ስታሳድገኝ የት ነበርክ? እኔ ሲርበኝ ስታረዝ እናቴ ለትምህርት ቤት ከፍላ እኔን የምታስተምረበት ስታጣ የት ነበርክ? አታውቅም እንዳለን እንዴት እንዳደቁ ታውቃለህ? ከፊትህ አንገቴን ቀና አድርጌ ቆሜ የምታየኝ በእናቴ ብርታት ነው። አባት ነህ ወልደኸኛል። ታዲያ ምን ላድርግ? ተቆጣኝሽ ተቆጣኝ፣ ስደበኝ፣ ውቀሰኝ፣ ግን ጀርባህን አትስጠኝ። ይቅር በለኝ። ይቅር ብያለሁ። ይቅር አላልከኝ። ይቅር ማለት እንዴት ነው? እግር ላይ ተደፍቼ ማልቀስ ነበረብኝ ነው ወይንስ እንድታምነኝ ልሰቀልልህ እረተው ክፉ አትናገር ባህሩ። ትቼዋለሁ አለው አልኩ እኮ። ለምን አትወኝም? ያደረግኩት በቀላሉ የሚተው እንዳልሆን አውቃለሁ። ካወክ ታዲያ ለምን ታስቸግረኛለህ? በጸጸት ኖሬ እስከ ጸጸቴ መቃብር እንዳልወርድ እርዳኝ። አንተም ኑሮዬን በሰላም እንድኖርበት እርዳኝ። ያለፈውን ትተን ለወደፊቱ እንዳባትና ልጅ መኖር አንችልም? እነርሱማ ጊዜው አለፈ። አባት የምፈልግበት ዕድሜ በጣም አለፍ አይምሰልህ መቼም ቢሆን ስለ ማንነት መጠየቅህን አታቁም ማን ነኝ ወላጆቼ ስነማን ናቸው ብለህ ማሰብህ አይቀርም አወቅኩት ወላጆቼ እነማን እንደሆነው አወቅኩ የሚገርመው ባላውቅ ነበር የሚሻለው ማንነታችሁ ሚስጥር እንደሆነ ቢቆይና ስለ እናንተ ጥሩ ጥሩ ነገር እያሰብኩ ብኖር ነበር ምመርጠው ሚስጥር አጓጊ የሚሆነው ሲደበቅ ነው ይፋ ከሆነ በኋላ አጓጊነቱ ይቀንሳል እንዲያውም ለሚስጥሩ የምትሰጠው ክብደት ይቀንሳል። እዚህ ነው እንዴ የለፋሁት ያሰኛል። እስኪ ትንሽ ጊዜ ልስጥህ፣ አስብበት። ምናልባት ብዙ ከመኖር ይሄ ሐሳብህ ይሸረሸርና ቢዘገይም እንደ አባት ልታይን ትችላለህ። ይሄ ታላቅ ብልህነት ነው። የምሰጋው ግን ይሄ ስሜትህ በሥራችን ላይ መጥፎ ጥላውን እንዳያጠላ ነው። አይዞ ሥራና የግል ሕይወቴን ነጣጥዬ ማየት እችላለሁ። እሺ የኔ ልጅ። ደህና ዋሉ ጋሽ ገብሬ።

አሁንም የመልካም ምኞት መግለጫ እየደረሰል የጠቢቡ ወንድም ሰለሞን ነጋሽ ከነ ቤተሰቡ ከጀርመን መልካም ትዳር ብሏል። የአቶ ነጋሽ እህት ነች። ይ መልእክትም በእንግሊዝኛ በስልክ ነግራኛለች። አነበዋለሁ። አይ ዶንት ብሊቭ ዩ ጃስት ጌት ሜሪድ ብላለች። ሌላው ከየመን፣ ከእስራኤል፣ ከአሜሪካን አሁንም ስልኮች እየተቀበልን ነው። አሁን ደግሞ ሙሽሮች እንዲጨፍሩ ልልይ እያላችሁ አጅቧቸው። ቆይ፣ ቆይ፣ ቆይ፣ ከዛ በፊት አንድ ሰው ስጦታ አለኝ እያለ እኔና በአልጋ በአልጋ ፕሮጀክት ስም ለሙሽሮች የድርጅታችን ምርት የሆነውን አዲስ ተጣጣፊ አልጋ በስጦታ አበርክተናል። ነገራችን ላይ ይህ የምትመለከቱት አልጋ በቅርቡ በዚሁ በሀገራችን መመረት የጀመረው የዓለማችን አዲስ የፈጠራ ስራ የሆነው ቦታና ወጪ ቆጣቢ ተጣጣፊ አልጋ ነው። የሀሳቡ አመንጪ ኃይሉ ነው። ያው ሙሽሮቹም የዚህ ድርጅት ባለድርሻ ናቸው። እዚህ ጋ መናገር ከተፈቀደልኝ ሙሽሮቹና የሙሽሮቹን ቤተሰብ ማመስገን እፈልጋለሁ። ይህንን አልጋ ለማምረትና እንደዚህ እንደምታዩት አድርገን ለሽያጭ ለማቅረብ ብዙ ውጣ ውረዶችን አሳልፈናል። አዲስ ሐሳብ ሲወጥኑት ቀላል ይመስላል። ወደ ተግባር ሲወስዱት ግን ነገሮች አልጋ በአልጋ አይደሉም። ለአልጋ በአልጋ ፕሮጀክት ብዙ መስዋዕትነትን ከፍተናል። ያው በመጨረሻ ግን ተደስተናል። የዚህም ፕሮጀክት ባለቤቶች ታመስኩ ባሁ አልጋውን አሳምሮ የሰራው ድንቅ ባለሙያ ነው። የዚህ አልጋ አምራች ድርጅት ሽያጭና የገበያ ክፍል ኃላፊ ናቸው። ጠቢቡ የድርጅቱን ሐሳብ በመጀመሪያ በገንዘብ የደገፈው ብቸኛው ልጅ ልጅብሬንም የሴት ስራውን ትሰራለች ታከናውናለች። በመጨረሻ ወይዘሮ እጥፍ ወርቅ የሙሽሪት ናት የሙሽሪት እናት የድርጅታችን የማስታወቂያ ሞዴል ናቸው። ምን ላደርግ ብላችሁ ነው? አንድ ምራቁማጥ ያደረገ ሰው ያስፈልጋል። ስለመን አንቺ መቼም በሀገሩ የታወቅሽ፣ የተከበርሽና የተወደድሽ ነሽ። አልጋውን ግዙ ብለሽ ተናግረሽ አይደለም፣ አሸክመሽ በመንገዱ ብታልፊ ማስታወቂያ የሆነናል አሉ። እረ፣ ፎቶም አንስተውኛል አሳጥበን እንሰቅላለን ብለዋል። እኔ እንኳን በሱ ብዙ አልተደሰትኩ። ሳልሞት በቁም የፎቶ የሚሰቀለው ለምን? እሺ፣ እሺ፣ እሺ ይበቃል። ከሺህ ንግግር አንድ ፎቶ ብዙ ነገር ይናገራል። ወደ ሰርጉ እንመለስ። በእውነት ዛሬ ታላቅን መልካም ጋብቻ ለብሌንና ለጠቢቡ። በየጠረጴዛችሁ ላይ የተቀመጡትን ጽዋችሁን አንሱ መልካም ትዳር ለሙሽሮች፣ ረዥም እድሜ ለአልጋ በአልጋ ፕሮጀክት። ቆዩ አንዴ፣ ቆዩ ገብሬ፣ ቆይ አንዴ፣ የምናገረው አለ እያለ በነገራችን ላይ ለጠቅላላ እውቀት ያህል ገብሬ ወላጅ አባቴ ነው። እኔም እልል ብያለሁ፣ ብዙም አላወራም። በእውነት ከዚህ ቤተሰብ ጋር በስራም በህይወትም የተዛመድኩ ነኝ። እንደነገራችሁ ባህሩ እኔ የወለድኩት የስጋ ልጄ ነው። እዚህ ያላችሁ ብዙዎቻችሁ እንደምታውቁት ለሙሽሪት የአባት ያህል የቀረብኩ ነው። የመንፈስ አባቷ ነኝ። በጣም ደስ ብሎኛል። በቅርቡ የኔና የቡሽሪት እናት ጋብቻ ይፈጸማል። ለሁላችሁም የጥሪ ካርድ ይደርሳችኋል። ሰርጋችን ግን በመኖሪያ ቤታችን የሚደረግ ይሆናል። እንዲህ ነው ጋብቻ ወረት ደስታል አረዲያ፣ ሰዓታችን እየደረሰ ነው። ፎቶ ልነሳና ወደ ቤት እንሄዳለን። ገና ሻንጣችንን ማላዘጋጀንም ማማጥቆ እንኳን ደስ አለዎት ማማ። እንኳን አብሮ ደስ አለ መሄዳችሁ ግቢን ጭፍ ልታረቡት እኮ ነው። አይዞህ እኔና ጣጊሁን ማለኝ። እንኳን ደስ አለዎት ብሎ የሚመጣ ሰው ቤቱ ጭፍ አለ። ከእርሶ ሰርግ በፊት እንመለሳለን። ትቆያላችሁ? አንድ ወር አንድ ወር ቤቤ አትላፍቃ ወይ? ይዛችኋት አልሄዳችሁም? ይሄ የኔና የምህረት ብቻ ፕሮግራም ነው። ይሄ ጫጉላ ሽርሽር፣ አልችልም። በቻልኩት አቅም እስኪወጣላት ድረስ አሜሪካንና ዙሪያ ያስገኛ። እዛ አሜሪካ በቃኝ ሰለቸኝ ስትለኝ እመልሳታለሁ። ብቻ አሜሪካ ምን አይነት እንደሆነች ትያት። የምትሄዱት ለስራ ነው አላሉም? ለስራም ነው፣ ለሽርሽር ነው ይሄው እንግዲህ ለአልጋ በአልጋ ፕሮጀክት የውጭ ገበያ ለማስተላለፍ ነው። እዚህ ያለው ከብዙ ድርጅቶች ጋር ተሳትፎ ያለው እና አንድ የተጨበጠ ነገር ይዤ እመጣለሁ። ይቅናህ እንግዲህ ፈረሰኛው ጊዮርጊስ ይከተል። አሜን። እቺን ሙዚቃ በሞቱ ከሙሽሮቹ ጋር አጫፍረናት ይላል። እቺ ለቺ አሁን የምትቀጥለው ተቀጣለው እባክህ።

በሰርጉ ቀን ማስቲካ የሚያገኙት ሙሽራ ታይቱም ተሰምቶ አይታወቅም። አጣፉ እንዴ ማስቲካ ባለው ለታይ ነው የኔ መበይ። እሱን ብዬ እሱን እያኘኩ ነው የዛሬዋን ሙሽሬን ያገኘት። በል ሰው ሳይ ቀስ ብለጣ። ለምን ብዬ ጣለው? ሳነጣለ ማስቲካ እኮ ከሲጋራና ከአንቺ አንቺን ስመርጥ ያጽናናኝ ያዘናጋኝ ሱስ አስተያይ ነው። አሁን ደግሞ ከአንቺና ከማስቲካ ልምረጥ? ባለትዳር መሆንህን ረሳኸው ናቦንስ ከቤታችን ጣራ ስር የሚደረግ ማንኛውንም ነገር ተስማምተን ማድረግ እንዳለብን አታውቅም? ማንኛውንም ማንኛውንም ስንበላ፣ ስንጠጣ፣ ስንተኛ ሁሉ ተስማምተን። ይህን ታዲያ ለምን ቀደም አድርገሽ አለበሽ፣ ሰላገባሽ ፈታሽ፣ ጉብረኛ በልሽ። ማስትካል ጣ ጥለው። ምን ታድርግ? ምንም ጣለው። ቅድም ተሳሳሙ ሲባል አልፈልግም ያልሽው፣ አሁን እሺ በይ ሳሚኝና እና እዚህ ሁሉ ሰው ፊት ከንፈሬን አሙጥ ምጭ፣ የሚሰጥ ይመስላል። እሺ ማስቲካውን ከማኝ አንችን። ታደሰ፣ መሠረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ። ይጫውቱላችሁ። ፀሐፊዋ መዓዛ ወርቁ ናት።